ሄ ሄሎ፣ ደውልልኛ ደውልልኝ ደውልልኝ መልሰህ አሁን። ኧረ ቆይ፣ የሆነ ጉዳይ የሆነ ሰው ደውሎልኝ መጣኝ መጣው መጣ። በሰላም ነው? ምንድነው እንደዚህ አንገብግብ የጠራኸኝ አሁን? የለ ማለት ነው እኔ ምንም ነገር አላወራም። እኔ ምንም የማወራው ነገር የለኝም። በቃ እኔ ረጅም ሰዓት ረጅም ሰዓት ነው ከራሴ ጋር ወርሄ ይጨርሻል። እሺ፣ አይደለም እውነት አይደለም፣ ወንድምነት በዚህ ልክ? አረ ተው ተው። አሁን የለማን ነው አንተ የምታውቀው ነገር አለ፣ እኔ የማውቀው ጉዳይ አለ አይደል? ስለዚህ ለችግር አሁን በቼክም ከሆነ ትራንስፈር ማድረግ ከቻልክ አድርግልኝ። አሁን የለኝም፣ ምን ላድርግ? ነግሬሃለሁ ያለ ነው። የሰው ችግር የተረዳ አይደለም ለማንተ። እኔ አሁን ከይቅርታ ጋር ጥሩ ስሜት ላይ በቃ፣ እኔ የምትረዳኝ ከሆነ ጥሩ ስሜት ውስጥ አይደለሁም ያለሁት እኔ። በቃ ነገርኩህ አይደል። ከዚህ በላይ የለኝም። ሰዓት ጊዜው አይደለም አሁን። ጠብቀኝ አልከኝ እኮ፣ ወር ጠበቅኩ፣ ከወር በላይ ታገስኩህ አይደል። ደግሞ እኔ ደግሞ ነገር አለ ምን በተመቸኝ ምን ገንዘብ እንደተማረ በቃ በፍቅር በሰላም እናውራ። በቃ ነገርኩህ፣ እያስጨነኩህም ያለውት ነገር እኔ ነገሮች ከአቅሜ በላይ ሆኖብኛ። አለ እንዴ አንተ አትረዳኝም እንዴ? በቃ ሲኖርኝ እሰጥሃለሁ። ምንድነው እየፈለገ ምንድነው ምትለው? እኔ አሁን አድርግልኝ። በቃ አካውንትን አሳየኝ። ምንድነው ማሳየኝ? በቃ እኔ በቃ

ቁርጡ ልንገርህ። ማወቅ ትፈልጋለህ? እኔ የመጣሁት ማለት ነው ወይ ትሰጠኛለህ? ለምን? በቃ አካሄዱ ስለገባኝ ነው። ከእኔ የፈለከው ነገር አለ? አልሰማህም። የፈለኩት እሱ ቀጠፍቶ አይደለም። ወንደምን ጓደኝነትህን ብዬ አክብሬ ነው ች ምን ታመጣለህ እንዴ? የፈለግከው ነገር አምጣ። በቃ አልሰማህም። አቡ በቃ የለኝም ካልኩ የለኝም። በቃ ባለኝ ሰዓት ሰጣለሁ። በችግር ሰዓት ስትተኛ ሰጣለሁ። በቃ ሲመቸኝ ሰጣለሁ። ይኸውልህ በጣም በጣም ብዙ ነገር ሆነ ያለኛል። ብዙ ነገር፣ ብዙ በችግር በብዙ ነገር ደርሳልኛ። ብዙ ነገር አሳልፈናል። እሱን ታግቻለሁ። አንተ ግን ጭራሽ አረተው ተው የኔ ስለኔ፣ አሁን የኔ ሀምሳ ሺህ ብር ከብደ አንተ ለእንትና ፕሮግራም ሰሞኑ ስንት ብር? ያ ምናም ሺህ ብር እቃረን እንደ ገዝተህ

ምን ውስጥ ነው? ምን ትገባለህ? የፈለገ ነገር ውስጥ ግባ። ምንድን ነው? ልሰማ ነው እንዴ? ነው ልፈራ ነው የፈለከው? አቁም፣ እናውራኝ። እኔ ተከባበር፣ እናውራ። እኔ በክብር እያወራው ነው። እኔ አምፈልገው ገንዘቤ ነው። ነገር ስማ

አንተ ገንዘባተን ምንም አያመጣም ብለው ምንም እንደማላመጣ ደግሞ ነው አሳያለህ። ግባ ግባ፣ አካውንት ላይ ግባ። እናሳየኝ። ሰምተኛል። እኔ ነው